ዋው ዋው ዋው፣ እውነት ለመናገር ያክል ይችን ቀን በጣም በጣም በጉጉት ስጠብቃት ነበረ ቤዚና ኤፋ አብረው የሚመጡበት ለብቻቸው አብረው የሚመጡበትን ቀን በጣም በጣም በጣም ስጠብቀው ነበረ። እሱም ዛሬ ተሳክቷል ማለት ነው። ስለ ሁሉ ነገር ፈጣሪ ይመስገን። እንዴት እንደሚያምሩ እኮ እግዚአብሔርን እና ኤፋዬ ከዚ በኋላ ቃል እንደገባው ቃል በገባው መሰረት ሁልጊዜም ከአጠገብሽ ነኝ እንዳላት ከዚህ በኋላም ከአጠገቧ እንደሚሆን በደስቷም በሐዘኗም ጊዜ በተግባር ሊያሳየን ሀብሎ ጀምሯል ማለት እና እንግዲህ መልካም የፍቅር ጉዞ በሏቸው፣ እናንተም ከዚህ በኋላ ቤዚየም ያለፈ ሀዘኗን ትታ እንደ አዲስ በአዲስ ተስፋ በአዲስ ፍቅር ከኤፋ ጋራ በደስታ እንደምትቀጥል ሙሉ ተስፋ አለኝ እኔ። እግዚአብሔር ይመስገን ስለ ሁሉም ነገር እውነት ከሚባለው በላይ ደስ ብሎኛል እኔ።